ይህ ተራኪ ነው ለመጀመሪያ ጊዜ በቀዳሚነት የአሜሪካ ፋውንዴሽን ለዓይነ ስውራን የድምፀ መጽሐፍት ስቱዲዮ ሲያቋቁም ዘመኑ 1932 ዓ ም ነበር ከጊዜያት በኋላ 11 ገደማ የሚደርሱ የድምፀ መጽሐፍት አሳታሚ ኩባንያዎችም እሱን ተከትሎ መመስረታቸው ታሪክ ያነሳል። በዘመን ክስተቶች ሁሉ እየተሻሻለ በሲዲ በቢሲዲ ካሴትና ና እንዲሁም በተለያዩ ቴክኖሎጂዎች ውጤቶች እየተጠቀመ አሁን የደረሰበትን መልክ ይዟል። በሀገራችንም ድምፀ መጽሐፍት መቼ መዘጋጀት እንደጀመረ ባይታወቅም በኢትዮጵያ ሬዲዮ እየተዘጋጀ በየሳምንቱ ወደ አድማጭ ደርሱ የነበረው መጽሐፍትን ግን ልንዘነጋቸው አንችልም። በኢትዮጵያ የሥነ ጽሑፍና የንባብ ታሪክ ውስጥ እምብዛም ያልተለመደውን መጽሐፍትን አዘጋጅቶ ለገበያ የማቅረብ ጉዳይ ግን አሁን አሁን በሀገር ልጆች የተለያዩ መጽሐፍትን በድምፅ ማቅረቢያ መተግበሪያዎች እየተዘጋጀ ሌላ መልክ እንዲይዝና ዘመኑን እንዲመስሉ ሆኗል። ከመኪናዬ ወርጄ ወደ ክሊኒኩ እየዘለቅኩ ሳለሁ ስልኬ ጮኸች። ስልኩን አየሁት የማውቀው ስልክ ነበር። ስሙ ቡክ የተጀመረው የኮሮና ጊዜ ነው እና በዛን ጊዜ የነበረው ሀሳብ ተደራሲና ደራሲው ልከኛ በሆነ መንገድ እየተገናኘ አይደለም በሚል ሀሳብ ነው። ምክንያቱም የየደራሲዎቹ መጽሐፍ ስራዎች በተለያየ መንገድ ይቀርባሉ። በፒዲኤፍ ይቀርባሉ። ሰዎች እራሳቸው እስካን አድርገው ያቀርቧቸዋል፣ ወይ ደግሞ ተርከው ቴሌግራም ላይም ዩቲዩብ ላይም ይለቋቸዋል። እና እንደዚህ መዘጋጀቱ ተደራሲ ያለው ማለት ነው፣ የሚያዳምጡ ሰዎች አሉ ማለት ነው። ግን ደግሞ እንደዚህ አይነት ተቀባይነት ካለው ሰዎች ትረካ የሚያዳምጡ ከሆነ ሕጋዊ በሆነ መንገድ እና ደራሲውን በሚጠቅም መንገድ መቅረብ አለበት በሚል ሀሳብ ነው መጀመሪያ ስሙ የተነሳው እና እስካሁን ድረስ ጥሩ እየሄደ ነው። ደራሲዎቹንም ተጠቃሚ ያደርጓል ብለን እናስባለን። መነሻ ያደረግናቸው ሀሳቦች የተወሰኑ ናቸው። መጀመሪያ ሰሞን በዛ ጊዜ በዛ በኮቪድ ወረርሽኝ ጊዜ ብዙ ኦዲዮ ኮንተንቶች ስፔሲፊክሊ ደግሞ መጽሐፎችን በድምፅ በተረካ እንዲሁም ደግሞ የተለያዩ ኦዲዮ ኮንተንቶችን ማግኘት ስላልቻለን ከራሳችን ችግር ተነስተን ነው እንደዛ አይነት ስራ ውስጥ የገባ ነው። ፕሮዳክሽን ውስጥም አፕሊኬሽን ኛው ብጸግ ስራ የገባ ነው። ከዛ ውጭ ግን በተመሳሳይ መልኩ የተለያዩ ችግሮች እናያለን። የንባባላችን አነስተኛ መሆኑ፣ ኦዲዮ ኮንቶንቶችን አለማግኘታችን በዛ ልክ ነው። ሌላ ደግሞ የኢትዮጵያ ዲያስፖራ ኮሚኒቲ አውሮፓ፣ አሜሪካ የሚገኘው የተለያዩ እንደዚ አይነት መጽሐፎችን ፊዚካሊ ማግኘት አይችልም። ይሄኛው እንደሌላ አማራጭ ሆናል ብለን አስበን ነው እዛ ውጭም ደግሞ ትልቅ የሆነ ቪዥል ኢምፔርድ የሆነ ኮሚኒቲ አለ። የዓይነ ስውራን ማህበረሰብ ኢትዮጵያ ውስጥ ትልቅ ቁጥር ይዛል። በተለይ ከአፍሪካም ትልቅ ቁጥር አለን። ሶስቱን እሱን ኬተር ለማድረግ ታስቦ የተዘጋጀ አፕሊኬሽን ነው ማለት ይችላል። ሰዎች ቤት ውስጥ ሆነው መጽሐፍ ህመም ላይ ያሉ ወይ ደግሞ ቤት አረፍ ያሉ ትልልቅ አረጋውያን ሰዎችን፣ ከዛ ደግሞ አሁን በጣም ጊዜው የምንሮጥበት ጊዜ ነው ውጭ ሀገር ያሉ ሰዎች ከስነ ጽሁፍ ጋር የሚገናኙበት የሆነ መንገድ ይፈልጋሉ። እዚህም ያለን እንኳን ረጅም ሰዓት መኪና የሚነዱ ሰዎች አሉና እነሱ ናቸው እንትናቸው ታርጌታችን። ተጨማሪ ደግሞ ለልጆቻቸው ቋንቋ ማስተማር የሚፈልጉ ወላጆች ያሉ ውጭ ሀገር እነሱን ተጨማሪ ናቸው። በተጨማሪ ደግሞ ዓይነ ስውራን ሰዎች እነሱም ኦዲዮ ቡክ ማግኘት አለባቸው፣ መጽሐፎች ተተርከው በትልቅ ፕሮዳክሽን ተዘጋጅተው ማዳመጥ አለባቸው በሚል ነው መጀመሪያ ሲጀመር የተጀመረው። ሀገር ማንነት የስማችን መጠሪያ የተሰራንበት የኛነታችን መሰረት ለኩራታችንም ሆነ አንገት መድፋታችን ድርሻው ይጎላ ስያለ ኢትዮጵያዊነት የተደሰትና ኩራት የተሰማን ጊዜ ብቻ ሳይሆን ሀዘኔታ ውስጥ የሚጥሉ ሁኔቶችም ስናል ከፊታችን ኢትዮጵያዊነት በኦዲዮ ቡክስ አማካኝነት እንዲቻል የሆነው ነገር ምንድን ነው? ከትምህርት መጽሐፍት ውጭ የሆኑ የተለያዩ ስነ ጽሑፎች የተለያዩ መረጃዎችን በኢንተርኔት አማካኝነት በዚህ በኦዲዮ ቡክስ አፕሊኬሽን አማካኝነት ማንበብ ይችላሉ ማለት ነው ዓይነ ስውራን እና የመረጃ አድማሳቸውን ሰፊ ያደርጋል። ምንም ጥያቄ የለውም፣ ከፍተኛ ፋይዳ አለው። ይሄ ፋሲሊቲ ባይኖር ኖሮ ብዙ መረጃ ያጡ ነበር፣ ብዙ መረጃ የማያገኙ ዓይነ ስውራን ይኖሩ ነበር ማለት ነው። ጎዳዋ ላይ አይቀሩ። እኔም ይሄን መጽሐፍ አንብቤ ያለው ማለት ይችላሉ። ብዙ ሰው ማያነበው ምክንያት ጊዜ ባለመመሻሸት ከሆነ ብሎ ካሰበ፣ እሱን ደግሞ አንድ ዙር ብናቀልለት፣ ለምሳሌ በየትኛውም ሰዓት ኦዲዮ ቡኮችን እያዳመጠ ትረካዎችን እያዳመጠ መንቀሳቀስ የሚችልበት መንገድ ካመጣንለት በሱ መንገድ አንድ ዙር አቀለልነት፣ እሱም እንደ ሶሉሽን እንደ መፍትሄ ሀሳብ ስለሆነ ማለት ነው። በዛ መንገድ ነው እየሰራ ነው ያለ ኦዲዮ ቡክስ አሁን በፕላትፎርም ደረጃ እያወራ ነው። ስለሆነ የቅርብ ጊዜ ነገር ይመስላል፣ ግን በሬዲዮ ትረካዎች ስናደምጥ ነው ያደግ ነው። እንዲሁም ደግሞ እነዛ ሬዲዮ ላይ የሰማናቸውን ትረካዎች ዩቱብ ላይ ተጭነው በጣም ብዙ ትልልቅ የምንላቸው መጽሐፍትን ዩቱብ ላይ እናገኛቸዋለን። የእኔ ፐርሰናል ኤክስፒሪየንስ ከኦዲዮ ቡክ ጋር ምናልባት ወደዚህ ወደ የበውቀቱ ስዩም ጽሁፎች በተለይ ሞር ወደ ኦዲዮ ቡክ የሳበኝ እሱ ነው ብዬ አስባለሁኝ። ኦልሶ ለንባብ ባህሌም ደግሞ በጣም ትልቅ ኮንትሪቢሽን የነበረው ከዛ በኋላ ይመስለኛል በደንብ ኢንትረስትድ እየሆንኩኝ በተለይ ሸገር ሬዲዮ ላይ የሚቀርቡ ትረካዎችን የተከታተል በሰዓቱ በሲዲ ነበረ፣ ዩቲዩብ ላይ ነበረና ሬዲዮ ላይ ነበረና በተለያዩ ፕላትፎርሞች የተለያዩ ሰዎች ራሳቸው ደራሲዎቹ ሲተርኩ፣ እንደዚሁም ደግሞ ደራሲዎቹ ሳይሆን ፕሮፌሽናል የሆኑ የትረካ ባለሙያዎች ሲተርኳቸው መከታተል ጀመርኩኝ ማለት ነው። እኛ የምንለው ኦዲዮ ቡክ ለማይችሉት ሰዎች ነው የሚል ሀሳብ ነው ያለን። ምን ማለት ነው? ለምሳሌ ሀርድ ቡክ ማንበብ አማራጭ ይኖርሻል። ለምሳሌ እኔ ቁጭ ብዬ ሀርድ ቡክ ማንበብ እችላለሁ። ኦዲዮ ቡክ ከፈለግኩኝ ደግሞ ማዳመጥ እችላለሁ። ግን ደግሞ ያንን ሀርድ ቡክ ማግኘት የማይችሉ ሰዎች አሉ። ለእነሱ ሰዎች ነው እኛ ያለኑ ብለን ነው የምናስበው። ምክንያቱም የሚችሉ ሰዎች ማድረግ ይችላሉ። አሁንም አማራጭ አለ። ለምሳሌ ኦዲዮ ማዳመጥ አልፈልግም የሚሉ ሰዎች ሀርድ ቡክን ገዝተው ማንበብ ይችላሉ። ግን ያንን ያክል አማራጭ ለሌላቸው ሰዎች ነው እኛ ያለኑ ብለን ነው የምናስበው። አሁንም ሀርድ ቡክ ማንበብ እየፈለጉ ግን ጊዜ ድል ለማይሰጣቸው ሰዎች ደግሞ ለእነሱም አለን። በማንኛውም ሰዓት ቢመጡ ማለት ነው። አይኖቿ በንባ ተሞሉ። አሁን ምንድን ነው ሀሳብሽ? የባልሽ ገረድ ሆኖ መቀጠል ይሻላል ወይስ ለቆ መውጣት ይሻላል? መነፋረ ቁንትተሽ ተናገሪ አለ ቁጣና ንዴት በተቀላቀለበት ንግግር። አባባ የማታውቀው ነገር ስላለ እኮ ነው። የሥነ ጽሑፍ ዝንባሌ ያላቸው ብዙ አይነ ስውራን እንዳሉ ይታወቃል። እነዚህ አይነ ስውራንም የሥነ ጽሑፍ ዝንባሌ በተለይ ያላቸው ማንበብ ብቻ ሳይሆን ራሳቸው መጻፍ የሚፈልጉ አስተዋጽኦ ማድረግ የሚፈልጉ አይነ ስውራ የሚጠቀሙበት ይመስለኛል። ምክንያቱም ለመጻፍ የሚፈልግ ብዙ ደግሞ አንባቢ መሆን እራሱ አለበትና ማለት ነው የጽሁፍ ጆርኒ ውስጥ በገባው ቁጥር ነው የውጭ ሀገር ጸሐፊዎችን ሳይ ሀገር ውስጥም ደግሞ እነዚህ አፕሊኬሽኖች መጀመራቸውን ሳቅ ኢሚዲየትሊ ሃርድ ቡክ ኮፒ የማድረግ ያው ፍላጎቱም አምቢሽኑ ምናም ስለነበረኝ እሱን አደርጋለሁ ግን አደ ሴም ታይም ደግሞ የምጽፈውን መጽሐፍ ስቶሪዎቹን በተለይ ካራክተሮቹ ሴት የሆኑበትን እና ወጎቹን ራሴ የመተረክ ፍላጎቱ ነበረኝ። ወደ አንድ ፕላትፎርም ሄድኩኝና እንደሱ አደረግኩኝ። በጣም ደስ የሚል ጆርኒ ነበረ፣ የጻፍሽውን ነገር መተረክ። ከዛ ደግሞ ሰው አድምጦት የሚሰጥሽ የራሱ ኮመንቶች ይኖራሉ እና በጣም ኢንትረስቲንግ የሆነ በጣም ደስ የሚል በህይወት ያሳካው ከምለው ነገር አንዱ ነው ማለት ይችላል። ለደራሲው ሁሉንም ሰው እንዲያካትትለት፣ ሁሉም ሰው ስራውን እንዲያነብለት፣ መጽፎችን እንዲያገኝ ያደርገዋል። ለደራሲው ለተደራሲው ደግሞ በማንኛውም ሰዓትና ጊዜ ከስነ ጽሁፍ እንዳይርቅ ያደርገዋል ለምሳሌ መጽሐፎች ፕሪንት የሚደረጉበት መጠን በጣም ዝቅተኛ ነው ግን ኦዲዮ ቡክ ከሆነ በማንኛውም ቦታ እና ጊዜ ያለምንም ገደብ ከሁሉም ሰው ማግኘት ይችላሉ ማለት ነው ለምሳሌ ከዚህ 130 ኪሎ ሜትር ደብረ ብርሃን ጋር መጽሐፍ ለመድረስ ረጅም ጊዜ ይፈጅበታል ኦዲዮ ቡክ ከሆነ ግን ደብረ ብርሃን ያለውም ሰው መቀሌም ያለውም ሰው የትም ያለም ሰው ውጭ ሀገርም ያለው ሰው በተመሳሳይ ሰዓት ያለምንም ገደብ መጽሐፎቹን ማግኘት ይችላል። ሳቶሺ ናካሞቶ ማንነቱ የማይታወቅ የቢትኮይን ፈጣሪ ነው። በ2002 መጨረሻዎቹ ሳቶሺ ጠፋ። ሳቶሺ በመቶ ሚሊዮኖች የሚገመቱ ቢትኮይኖች ሊይዝ ይችላል። እነዚህ ቢትኮይኖች ተንቀሳቅሰው አያውቁም። ይህም ለዘለቂታ መጥፋቱን ያመለክታሉ። ይህ ጽሑፍ እስከ ተዘጋጀበት ጊዜ ድረስ የሳቶሺ ማንነት አልተገለጸም። ይህም ከ21ኛው ክፍለ ዘመን ትላልቅ ሚስጥሮች አንዱ አድርጎታል። ይህ ራዲ የህትመት ዋጋው እየጨመረ ከመምጣቱ ጋር በተያያዘ ሰዎች ብዙ አማራጭ አስፈልጋቸዋል። የጻፉትን የሰሩትን ስራ የሚያቀርቡበት የተለያየ አማራጭ አስፈልጋቸዋል ሶ እራሳቸው የፈለጉትን ፒክ እንዲያደርጉ ማለት ነው። ስለዚህ አንዱ አማራጭ ሆኖ መጥቷል። ኦዲዮ ቡክ በጣም ቆንጆ ነገር እሱ ነው። ሁለተኛው ነገር ደግሞ መድረስ ማችበት ግን ደግሞ ኦዲየንስ ያለሽ ሊያነብሽ እንዲሰማሽ የሚፈልግ ሰው ያለበት ደግሞ ቦታ አለ እና እኔ ኦዲዮ ቡኬ ነው ከሀርድ ኮፒ መጽሐፍ ቀድሞ በተለያዩ ሀገራት ላይ የደረሰው ከዛ ሌተር ኦን ነው ሀርድ ኮፒ ተከትሎ የደረሰው። ስለዚህ ከፍጥነት አንፃር ጊዜውም የፍጥነት ስለሆነ በጣም ብዙ ነገር አችብ እንድናደርግ ይጠቅመናል እንደ ፀሐፊ ብዬ አስባለሁ። ኬተር ያደረግነው የኦዲየንስ ግሩፕ ወይም ደግሞ ተጠቃሚ ግሩፕ አለ። የመጀመሪያው ወጣቱ ነው። ወጣቱ ሰፊው ማህበረሰብ ይዛ በዛው ልክ ወጣትን የሚፈልገውን አይነት ኮንተንት ለማድረስ እንሞክራለን ለምሳሌ ቢዝነስ ሊሆን ይችላል፣ ፊክሽን ናን ፊክሽን ሊሆን ይችላል። በዛ መንገድ እናያለን። ከዛ ውጭ ግን በተጓዳኝ ሁሉም አይነት ማህበረሰብ ክፍሎች አሉ። ወደታችም ደግሞ ከ18 ዓመት በታች ደግሞ የትምህርት ማቴሪያሎች አሉ። አነስ ሲሉም ደግሞ በወላጆቻቸው ድጋፍ ደግሞ የተረት መጽሐፎችን እንደዚህ ሀገራዊ የሆኑ የልጆች መጽሐፍቶችን በኦዲዮ መንገድ እናገኛለን ማለት ነው። በጣም ብዙ የወግ መጽሐፎች እንዲነበቡ እድል ፈጥረዋል። ወግ መጽሐፍ፣ አጫጭር ስቶሪዎች መጽሐፍና መነበብ በጣም በስፋት የጀመረው ከእንደዚህ ከዚህኛው ከኦዲዮ ካልቸር በኋላ ነው ብዬ አስባለው። ስፔሲፊካሊ የበውቀቱን ሳነሳ ማለት ነው። ስለዚህ እኔ የሚመስለኝ የንባብ ካልቸር ላይ ለመስራት እንደውም ጥሩ ኦፕሽን ይሰጣል። ሲያደምጥ ለምሳሌ ከዚህ በፊት ሃርድ ኮፒ ገዝቶ የማያነብሰው አስር ኦዲዮ ካነበበ በኋላ አንድ መጽሐፍ የመግዛት ቻንስ ይኖረዋል ብዬ ነው የምገምተው። መጽሐፍ ሲያይ ሪኮግናይዝ የማድረግ አትሊስት ፀሐፊን ሪኮግናይዝ ያደርጋል። እስካሁን ባለው ታሪክ ልቦለድ፣ አጫጭር ልቦለዶች፣ ግጥሞች፣ የህፃናት መጽሐፍቶች ከ32 አይነት በላይ ታጎር ያለው በእነሱ ስር በቻል ነው መጠን ጥሩ ይዘት ያላቸው ጥሩ መልእክት ያላቸው መጽሐፍቶች በጥሩ ፕሮዳክሽን ነው የምናዘጋጀው። ሰዎች በሚወዱት ከዚህ በፊት በለመዱት ድምፅ እንዲረኩበት ሆኖ ነው የሚዘጋጀው ደራሲውም ተደራሱ ማለት እባክዎ፣ ኢትዮጵያ ውስጥ የሚኖሩ ከሆነ አገልግሎት ላይ ያለ ስልክ ቁጥሮን በመጠቀም ይመዝገቡ። በውጭ ሀገር የምትኖሩ ከሆነ በኢሜል አድራሻው ይመዝገቡ። የሚስማማዎትን የደንበኝነት ምዝገባ ይምረጡ። የሚወዱትን መጽሐፍ ይፈልጉና ያዳምጡ። መጽሐፉን ካወረዱ በኋላ ያለ ኢንተርኔት ያዳምጡ። ፖድካስቶችን በነጻ ያዳምጡ። አንዳንድ ጊዜ የሃርድ ኮፒ ሀሰል ራሱ ኢትስ አ ሎንግ ዌይ ፓብሊሺንግ ፕሮሰስ በጣም ኢትስ አ ቬሪ ሎንግ ዌይ። ይሄ ደግሞ በጣም አጭር እኔ ሃርድ ኮፒን ኦልሬዲ አውጥቼ ስለነበረ ፕሮሞሽን ኦን ሶሻል ሚዲያ እየሰራሁኝ ነበረ። ያንን የሶሻል ሚዲያ ፕሮሞሽን አይተው ተራኪ አፖች ኮንታክት አደረጉኝ። ከዛ በኋላ በቃ በጣም የአጭር ጊዜ ፕሮሰስ ነበረ እና እሱን ፕሮሰስ ሳየው ለሃርድ ኮፒው ከሄድኩት ፕሮሰስ ጋር ቶታሊ ዲፍረንት፣ በጣም አጭር፣ በጣም የተቀላጠፈ ወጣት ልጆች ነበሩ ደግሞ ያገኘሁት እና ኢፌክቲቭ ነበረ። ከሱ አንፃር ታይም ኢነርጂ ብር ብዙ ነገር ሴቭ ያደርጋሉ ብዬ አስባለሁ። በአንድ በኩል ተጽፎ ብቻ ተቀምጦ የሚጠፋ ነገር አይደለም ጀኔሬሽንስ የሚጠቀሙበት ነው ከዚህ በኋላ ስለዚህ ኢቭን የጠፉ ቋንቋዎችን እራሱ ሴቭ ለማድረግ በተሻለ መንገድ ኦዲዮ መቀመጡ እንደማስተማሪያ እንደመዝናኛ የሆነው መቀመጡ ስፔሲፊክ እንደ ተራኪ ሳ እዚህ ላይ የሚሳተፍ ስቴክሆልደር በሙላ የሚያስበው ነገር ስለሆነ የተሻለ ነው፣ በዛ መንገድ ልናየው እንችላል። ለምሳሌ ከ50 ዓመት በላይ ያሉ መጽሐፍቶች አሉ ከደራሲያን ወጥተው የህዝብ የሆኑ ማለት ነው። እኛ አሁን ወደፊት ባለን ሀሳብ እነዚህ መጽሐፍቶችን በራሳችን የፕሮዳክሽን ወጪ አዘጋጅተን በነፃ ማቅረብ ነው። ከዚህ በፊት የሰራናቸው ሁለት መጽሐፎች አሉ። የመጀመሪያው ረጅም ልቦለድ ጦቢያንና ና የመጀመሪያው አጭር ልቦለድ የጉለሌው ሰካራምን በነጻ አዘጋጅተን አፕሊኬሽኑ ላይ አሁን በነጻ ሰዎች ማዳመጥ ይችላሉ። የተለያዩ ወጣት ደራሲያን፣ ኮንተንት ክሬተሮች፣ ፖድካስተሮች ጋር አብረን ፓርትነር እያደረግን ነው። እሱንም በብዛትም በጥራትም እንትን ማለት እንፈልጋለን፣ ማስፋት እንፈልጋለን። ብቻዬን ተትቼ ብቻዬን ቀርቼ የመቃብር አፈር ቦታ ተመርቼ ለውበት ስል ሞቼ ለውነት ሲል የሞተ አንድ ሰው አገኘሁ ጎኔ ተቀበረ ጎረቤቴ የሆነ ከኔው ውሎ አደረ።